ባቶች እናቶች ከሁሉ አስቀድሞ ቸሮ አምላካችን እግዚአብሔር እና በምረቱ በቅርታው ጠብቆ ከዚህ ሰዓት ከዚህ ዕለት ስላደረሰን ክብር ምስጋን አለ ሲሆንልን። እንደምናደራችው እንደምናደራችው ደቅሟችሁ አልመሰለኝ፣ ድምፃችሁ ቀነሰብኝ። እንደምናደራችው አሜን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ትምህርቱን በሰፊው ተምረናል። በሚገባን መልኩ ጥሩ አድርገው ፍትፍት አድርገው ነው ያቀረቡት እና ስለ ጉባኤ ቤቱን መላከ ሰላም በሰፊው ተናግረዋል። እኔ እንደ ትንሽ ነገር ለማስታወስ ፈልጌ ነው። ቤተ ክርስቲያን ያው ቤተ ክርስቲያን የምትሆነው የአብነት ትምህርት ቤት ሲኖሩ ነው እነ ትምህርት ቤት ገዳማት እነሱ ሲኖሩ ጸሎቱ ትምህርቱ በስነ ስርዓት ይካሄዳል። ቅድም እንዳሉት ክትት ባለልቡና ባልተበተነ ሕሊና እዚያ ቁጭ ብለው ከእግዚአብሔር ጋር እየተነጋገሩ ቃሉን እያጠኑ በጸሎት እየበረቱ ነው የሚኖሩት እና እነሱን ለማሳሰብ ነው። ቅድም እንዳልኳችሁ በተለይ በአሁኑ ጊዜያችን በአሁኑ ጊዜያችን በጣም የፈተና የመከራ ጊዜ ነው። ቤተክርስቲያን፣ እንደዚህ ሰላም የሆነችው ቤተክርስቲያን በዚያ በመከራ ውስጥ ላሉት ቤተክርስቲያን ላለችው ቤተክርስቲያን ላሉት ምዕመናን ላሉት ገዳማት ላሉት ትምህርት ቤቶች ያለቅሳሉ፣ ይጸለያሉ። እና ይህን ነው እንደው ያሳስባችሁ የፈለጉት ። ሁላችሁ እንደምትሰሙት ዛሬ በየቦታው ደም እየፈሰሰ ነው እየተገደሉ ነው፣ መከራ ነው። ወጥቶ መግባት አድሮ መዋል ውሎ ማደር ብርቅ ነው። የከተማው ስለሆነ እንደዚህ ወጥታችሁ በሰላም መግባት የቻላችሁት እኛ ባለንበት አካባቢ በተለይ ትሰሙታላችሁ። ዛሬ ሁሉ ነገር በእጃችን ነው አይደለም። የት አካባቢ ሰላም እንዳለ የት አካባቢ ሰላም እንደሌለ አካባቢ ጦርነቱ እንደበዛ መነሻው የት እንደሆነ ሁላችሁም ታውቃላችሁ እና ምዕራብ ጎንደር የሚባለው አራ መተማ ነው። አራ መተማ ደግሞ ጦርነቱ አሁን በየጊዜው የሚፋፋምበት ነው። ግን በዚያ በመከራ ውስጥ በጦርነቱም ውስጥ ሆና ቤተክርስቲያኒቱ ስራ መስራት አለባት። እዚያ አካባቢ የምታውቁት ልትኖሩ ይችላላችሁ። የሰላሳ የአርባ የአምሳ ዓመት በሽታ በተለይም ከ2008 ዓመተ ምሕረት ጀምሮ ከዚያ ጊዜ ጀምሮ አብሮ የመራውን ህዝብ በመከራውን በደስታውን የማይለያየው ህዝብ በማንነት እገሌ እንዲህ ነው እገሌ እንዲህ ነው ተብሎ የማያውቀው ህዝብ እዚያችሁ ምዕራብ ጎንደር ማለት ነው። ተቀላለ ኢትዮጵያን አይደለም እና አማራና ቅማንት ብለው ለይተው ከጎንደር አውሮፕላን ማረፊያ እኔ እስካለሁበት የሶስት ሰዓት መንገድ ነበር። አሁን እሱ በዚሁ አሁን ባልኳችሁ በማንነት ምክንያት በሩ ተዘግቶ የሶስቱን ሰዓት ዘጠኝ ሰዓት ነው ዙረን በሁመራ አድርገን እንደገና ተጠመዘን እንደገና ወደዚያ ወደ መተማ ምን ሄደ እንደዚያ ሆነው ተማሪዎቹ እንዳይበተኑ ሕዝቡን እየተንገላታ ስለሆነ አርሶ የሚበላው ለሌላ የሚተርፈው ሰሊጦን ጥጡን፣ ሌላውንም የተለያዩ ምርቶች እያመረተ ለዓለም የሚተርፈው ሕዝብ አሁን እንደ ልቡ ወቅቱ መግባት አልቻለም። ያ ስለሆነ ብቻ እኛ ዛሬ እንደዚህ ከእጃችሁ በረከት እንደገና ደግሞ ጸሎታችሁ ጸሎታችሁን እንፈልጋለን። ታስታውሳላችሁ። ቅድም መምህራችን ሲያስተምሩን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲከተሉ የነበሩ ደቀ መዛሙርት ኋላ ለተልዕኮ ሲላኩ ከእነሱ መካከል አንደኛው ሁለቱን እንበላቸው፣ ቅዱስ ጴጥሮስና ቅዱስ ያዕቆብ። ቅዱስ ጴጥሮስ በተለይ በመጀመሪያው ጊዜ እስር ቤት አስገቡት። እስጢፋኖስን ከገደሉ በኋላ ደቀ መዛሙርቱ ሌሎቹንም እያሰሩ እያስገቧቸው እስርቤት ያስገቧቸው ነው። እስር ቤት ሲገባ እዚያ በአንድ ላይ ተሰብስበ ያለችው ቤተክርስቲያን ያሉት ምዕመናን ሙሉ ሌሊቱን ሲያለቅሱ ሲጸልዩ አደሩ። እግዚአብሔር መልአኩን ላከ። ሰው አይደለም ያስፈታው። መልአኩን ላከና ከእንቅልፉ ቀስቅሶ ከግራና ከቀኝ አሉ እስረኞች ትነ ጠባቂዎቹ፣ ፖሊሶቹ አሉ። በደንብ አድርገው እጁን በሰንሰለት እግሩን በብረት አስረውታል። ጴጥሮስን መላኩ መታና ጎኑን ነካ ነካ ነካ አደረገና ቀሰቀሰው እና በዚህም ጊዜ ጴጥሮስ ነካ፣ ተነስ ተከተለኛ፣ ብድግ ሲል ከእጁ ያለው ሰንሰለቱ ወደቀለት፣ ከእግሩ እግሩ የታሰረበትን እግር ብረቱ ተፈታ። ጴጥሮስ ህልም የሚያይ ነው መሰለ እና በዚህም ጊዜ በዚህ ጊዜ ተከተለኛ፣ ነው መላኩ እየተከተ ተከተለ። በሩ በጥንቅ የተዘጋው እና በሩ ወለል ብሎ ተከፈተ። ምንም ሳይነካው መላኩ እግዚአብሔር ኃይል ተከፈተ። ተከትሎት ሄደ። ከዚያ ወደ ሰፈር ሲደርስ መላኩ ተሰወረው። እሱ ወደ ጓደኞቹ ሲገባ ያለቅሳል እና በራውን ኳኳ ነው የሚ በረሲያን ኳኳ በውስጥ ያለችው ሰራተኛ የቱ ሄደች ና ማነ ስትል የጴጥሮስ ድምፅ ነው በሩን መክፈቱን ትታ እየሮጠች ወደሚያለቅሱ ወደሚጸልዩት ሄዳ አረ ጴጥሮስ ድምፅም ሰማሁት ከውጭ ጴጥሮስ መጣለች አንቺ ውሸትሽን ነው በአሁኑ ሰዓት እንዴት ይመጣል ሙ የማይታስብበት ሰዓት እንፈቀር የሌሊት ነው እዚያ እነሱ ጠርጠው ይጸልያል አሁንም ያንኳ እርሷ ከደስታዋ የተነሳ ለነሱ ለማብራራት ትሞክራለች። ሄደው ሲከፍቱ ጴጥሮስ ነው። በሉ አትናገሩ፣ ጸሎታችሁ ከእግዚአብሔር ዘንድ ደርሷ፣ እኔ ተፈትቻለሁ ብሎ ከዚያ እንደገና ደግሞ ወደ ሌላ ቦታ ሄደ ይላል። ይሄ የጸሎት ውጤት ነው። ሀገራችን ላይ የወደቀው ሰንሰለቱ፣ ግብረቱ፣ ሞቱ፣ መቃጠሉ፣ መቆራረጡ ይሄ በጣም አስደንጋጭ ነገር ስለዚህ ይሄንን የሚያስወግደው ማን ነው? እግዚአብሔር ነው። እናንተ ጸልዩ፣ ለእግዚአብሔር ንገሩት። ለማንም መንገድ ስለማንችል ለማንም መንገድ እነግራ ታያላችሁ። በእንግሊዝ በአሜሪካ በሌላውም ሀገር ሰው እየወጣ ሀገራችን ሰላም ትሆንልን ለዓለም መንግስታት ድምፅ ያሰማል። ድምፁን እያሰማል ግን ሰው ሰው ነው። ምንም ማድረግ አይችልም እና ስለዚህ ሰላም የሚመጣው ከእግዚአብሔር ነው። አንድነት የሚመጣው ከእግዚአብሔር ነው። ይህ አንድነታችን እንዲመጣ ፍቅራችን፣ አንድነታችን የቀደመው የኢትዮጵያ ኢትዮጵያዊነት ባህሪያችን እንዲመለስ ወደ እግዚአብሔር እንጩ እና ስለዚህ ይህንን ለማሳሰብ ነው። እግዚአብሔር ስጦታችሁን ይቀበልላችሁ፣ እግዚአብሔር ይማርካችሁ፣ የምትሰጡት አያሳጣችሁ። እግዚአብሔር በሰላም ሁላችሁ ግቡ። እግዚአብሔር ከእናንተ ጋር ይሁን። በኢትዮጵያችን ያለውን መከራውን ሁሉ እግዚአብሔር ያረቀልን፣ ሰላሙን አንድነቱን ያምጣልን። ይሄ መለያየቱን መንፈስ፣ ይሄ ዘረኝነቱን መንፈስ እግዚአብሔር ከኢትዮጵያ ያረቀልን። እግዚአብሔር ከሁላችን ጋር ይሁን።